በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እዚህ ቦታ ላበቃኝ ለቸሩ መድኃኔዓለም ምስጋና ይገባዋል። እመቤታችን ኪዳነ ምሕረትም እንደዚች ላደረሰችን፣ ጸሎቴ ለሰማችኝ፣ እዚህ ቦታ ላደረሰችኝ ክብር ምስጋና ይገባታል። የምለው ትንሽ ነገር ነው ማለት ነው። በየሀገሩ በጣም ብዙ ገዳማቶች ይጃሉ። በስራ ጉዳይ እንትን ለማለት ሳይሆን በስራ ጉዳይ ብዙም ማለት ጸሎት አረጋለሁ የምችለውን ያክል። በኦርቶዶክስ አካሄዱም በደንብ ብዙም ስላልተማርኩኝ ማለት ነው፣ ግን በራሴ ጸሎት አረጋለሁ፣ ጸበል እጠመቃለሁ፣ እሄዳለሁ። በስራ አማካኝነት ስለ ዘብር ገብርኤል ያወቅኩት ኦልሞስት ሶስት አመት አካባቢ ይሆነኛል። ያልፈኛ ሶስት አመት ያልፋል እና ማቆም በጓደኛዬ በኩል ነው። አንድ ጓደኛዬ መተው እዚህ መቶ ተፈውሷል እዛ እሱ ነገረኝ። ከዛ በእሱ አማካኝነት ታላቅ ወንድሜ እንዲመጣ አደረገ። እኔና ጓደኛ የተባብረን እኔ በፋይናንሱ አግዤው ጓደኛ እዚህ መቶ ማረፊያ ቀደም ነገሮች ነበር። እዚህ ማረፊያ ላይ ያለ ጓደኛ ላከኝ ጋር። እዛ እኔ ሁሌ መምጣት እፈልጋለሁ። ምክንያቱም የሁለቱንም አጠገብ ያሉ ናቸው። የእነሱን ምስክርነት አይቻለሁ። ለነሱ ነገር ግን ወደዚህ መምጣት እፈልጋለሁ። ግን የስራው አጋጣሚ ሆን ወደዚህ ላይ መጣኝ አይችልም ክረምት ላይ እረፍት በመሆን ሰዓት ላይ መምጣት አልችልም። እንግዲህ ሶስት ዓመት ምናምን አልፎታ ላይ እንግዲህ ላሊበላ እና አክሱም ሁሉ በጣም ብዙ፣ ግን ወደዚህ ቦታ መምጣት አልቻልኩም። ልቤ ግን ሁሌ ልቤ ይጠይቃል። ለምን ገብርኤልን እወደዋለሁ? ሰፈሬ ጎፋ ገብርኤል ነው ያደግኩት ገብርኤል ማለት እኔ አባቴ ነው ያደጉበትም ቸርች ቅርበትም ስላለኝ እና አሁን ምንድን ነው የምለው፣ ባጭሩ አሁን ፈቅዶ ትናንትና ከሰዓት በኋላ ነው ይሄን ነገር እንትን ያልኩት። ሁሌ ላለው እናቴም ትላለች፣ ትሞክራለች። ሁሉም ሲላል እና በጸሎት አግዙኝ እንደሄድ ብቻ ነበር የምላቸው። ምንድነው ያው ስራ በስራ ጉዳይ ነው። ያው ሌላ ብዙ ቢኖርም ግን ዋናው ነገር ስራ፣ ረጅም ዘመኔ ነው ስሰራ በጣም እሰራለሁ፣ ግን የምንለወጥ ነገር የለውም እና ዘንድሮ በተለይ ከባድ ሁኔታ ውስጥ ገባዋል። በተለይ ፋይናንስ እና ምንድን ነው የምላችሁ በጸሎት አግዙኝ ነው። እኔ ወደዚህ እንድመጣ ብዙ ሰው እንዲ ጸሎት አድርጎልኝ ወደዚህ እንድመጣ ለምኜ ነው ወደዚህ የመጣሁት። ና አሁኑም ቅዱስ ገብርኤል እንዲ ሰመኝ ጸሉ ልኝ ምነው በቃ ያው ጸሎት አድርጉልኝ አግዙኝ። በጸሎታችሁ እንትን ይደርሶልኝ ሀሳቤ ተሟልቶልኝ ለምስክርነት በቃ መድኃኒዓለም ይርዳኝ።